ዛሬ ሙሉ ቀን ሙሉ ቀን ስለፋ ምን ስል ነው የዋልኩት፣ በጣም ደግሞ ነው የዋልኩት፣ ከመላችሁ በላይ በቃ። እና ሰሞኑን በቃ እንዴት ብዬ ልንገራችሁ ሰው እየታየኝ አይደለም። አረጋይስ ግቡ። ምንድን ነው እየታየኝ አይደለም። ሰው ሰው እየታየኝ አይደለም። ሰዎች የት ናችሁ? የት ናችሁ? አረን ኑግቡ አረን ኑግቡ ትፈለጋላችሁ፣ ትፈለጋላችሁ፣ ኑግቡ። አህ ድክም ብሎኛል ዛሬ ማኔት። አህ የኔ ፍቅር ድክም ብሎኛል። ጋይስ፣ ኮመንት ጻፉ፣ እየታያችሁኝ አይደለም። ማር ጻፉ፣ ኮመንት፣ ኮመንት ጻፉልኝ፣ እየታያችሁኝ ስላልሆነ የኔ ፍቅር ኮመንት ኮመንት ጻፉ ጋይስ፣ ኮመንት ኮመንት አምናሲ ኤኒ ኮመንት ጋይስ፣ ገባ ገባ በሉ። አለን አለን አለን አለን በሉ። አለን አለን አለን አለን በሉ። ሰው ዛሬ ምን ሆኖ ነው? እናንተ ተኝተዋል ተኝተዋል እንዴ ይን ይኔ አባቴ የላችሁም እንዴ የላችሁም እንዴ ኧረ ገባ እያሳቀኛለህ ነገር ስላለ ነው በማረብ እያሳቀኛለህ ነገር አለን ቲቢውን ሚውት ላድርገው መሰለኝ አይደል እስኪ ንገሩኝ ቲቢው ይረብሻቸዋል እንዴ

እንዴት አይነት ፍቅር መሰላችሁ እናንተዬ! በቃ ይሄ ልጅ ላውራቸው ላውራቸው ስለ ፓንቱ ላውራቸው ስለ ቅድሙ። ፓንት አባቴ አንተን ማለት ነው ምናልዬ፣ በፊት እርጉዝ በነበርኩበት ሰዓት ትልቅ ነበረ ቄጤም፣ ሆዴ ምኔ፣ ምና በዛን ሰዓት ገዝቼው የነበረ ፓንት፣ አጋጣሚ በፌስቡክ በቲክቶክ ምናምን ነገር ያንን ቻሌንጅ አየሁኝና ለምንን ያልሞክረውን ብዬ ቆረጥኩ። አይባልም፣ አይባልም ነው አይገቢውም። አይ እሺ፣ ቆይ ስልኬ ልስጥ ሌላኛውን ስልኬ የሚወት ላድርገው። ቲቪውን በጣም ደክሞኝ ነው የዋለው ዛሬ። ብታዪው ማርያምን ድክም ድክም ድክም አለኝ ድክም ደክም። ቆይ በጣም ድክም ብሎኝ ነው የዋለው ክርስቶስን። እንደ ዛሬ ደክሞኝ ያውቅ። የሚገርማችሁ ነገር ናንዬ፣ ቆይ ይኸው እንከ ስልኩን እንከ ይኸኛውን ስልክ ና ና እ ይኸውላችሁ እንትን መፈረሻ ሰርቼ ነው መፈረሻ ሰርቼ ቁጭ ብዬላችኋለሁ ከመስኮቱ አጠገብ እዩ ነው እና በጣም ኮመንታችሁን እያነበብኩኝ መብርሃንን በጣም ስስቅ ስስቅ ስስቅ ብታይ እየሳኩኝ ነው ያለሁት አሁን እና አንዷ ልጅ ምንድን ነው ያለችኝ፣ በፈጣሪ ኮመንቱን ሳነብ ችግሩ በጣም አሪፍ ቻሌንጅ ነው አሉ ግን ችግሩ ውስጥ ምንም ያልፋንት የለኝም ምናምን ስትለይ ስስቅ ስስቅ አሁን አይቼው በጣም እየሳኩኝ ነበር እሺ አባቴ ቃል ሰጣኩኝ እም ሲሪኒው ሰርኬ ቢዚ ቢስማ ጋይስ ምንድነው ሳሪዬ ምንድነው እኮ መጻፉ እየታያችሁኝ እኮ አይደለም ላይክ ማርጉ የሆነ ነገር ሆኗል ስልኬ እንዴ እስኪ ንገሩኝ ንገሩኝ እስኪ የሆነ ነገር ሆኗል እንዴ የሆነ ነገር በሉኝ፣ አይ የሆነ ችግር አለ ምናምን ብላችሁ ጻፉልኝ። ምንድነው እየታየኝ ነገር አይደለም። ባት በለሞት ፓንቶፖ በነገራችን ላይ በጣም ትንሽ ሳይዝ ነው እና ስታዩት ትልቅ መስሎኝ ነው

ግን ታውቃላችሁ፣ ኦኬ፣ ስልኬን እያየሁት ነው አሁና። በጣም ቅርብ ብሏል ስልኬ። እንደዚህ ራቅ ቢል አሪፍ ነበር አይደለ? ቆይ፣ ስለዚህ ሴልፊ ስቴክ ላድርግ ማለት ነው። ቆይ ወይም ደግሞ ቆይ ስልኬን